ጠቅላይ ሚኒስትር ዶክተር አብይ አህመድ የቬትናም ጠቅላይ ሚኒስትር ፋሚንቺን በይፋዊ ጉብኝታችን ወቅት ላደረጉልን የደመቀ አቀባበል እና የክብር መስተንግዶ እናመሰግናለን ሲሉ መልእክት አስተላልፈዋል። ኢትዮጵያና ቬይትናም የሚያመሳስሏቸው ብዙ የጋራ ጉዳዮች አሏቸው ያሉት ጠቅላይ ሚኒስትር አብይ ሁለቱ ሀገራት ትልቅና ለስራ የተነሳሳ ወጣት ህዝብ ያላቸው ለልማትና እድገት የቆረጠ እንዲሁም በታሪካቸው ሂደት በጽናታቸው የሚታወቁ ሀገራት ናቸው ብለዋል። ከጠቅላይ ሚኒስትር ፋሚንቺን ጋር የነበረው ውይይት በንቁ ተሳትፎ የሚገለጥና ጥልቀት ነበረው ያሉት ጠቅላይ ሚኒስትር አቢይ ለጋራ እድገትና ትብብር ያለንን ጥሩ ጽኑ የጋራ ተነሳሽነትም አንጸባርቀንበታል ብለዋል። የሀሳብ ልውውጣችን በሁለቱ ሀገራት መካከል ለጠንካራ ፖለቲካዊ፣ ዲፕሎማሲያዊና ኢኮኖሚያዊ ትስስር በር የከፈተ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ፋም ሚንቺን በቅርብ ኢትዮጵያን በሚጎበኙበት ወቅትም የጋራ ርዕዮቻችንን የበለጠ የምናጠናክርበትና በዛሬው የዓለማችን አውድ የሁለትዮሽ ግንኙነታችንን ይበልጥ የምናጸናበት ይሆናል ብለዋል። በተያያዘም ኢትዮጵያና ቪየትናም በንግድና የትምህርት ዘርፎች በትብብር ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። የቪየትናም ጠቅላይ ሚኒስትር ፋሚን ቺን ለጠቅላይ ሚኒስትር ዶክተር አብይ አህመድ በቤተ መንግስታቸው ይፋዊ አቀባበል ስነስርዓት ካደረጉላቸው በኋላ ሁለቱ መሪዎችና የልኡካን ቡድኖቻቸው የሁለትዮሽ ውይይት አድርገዋል። በሁለቱ ሀገራት የተካሄዱት ማሻሻያዎችን ለትብብር የሚሆኑ ኢኮኖሚና ፖለቲካዊ ጉዳዮችን፣ በተለይም የልምድ ልውውጥና ኢንቨስትመንትን ጨምሮ በተለያዩ ጉዳዮች ላይ ሀሳብ ተለዋውጧል። እንዲሁም የሀገራቱ መሪዎች በንግድና በትምህርት ትብብር ላይ የመግባቢያ ስምምነቶችን መፈራረማቸውን ከጠቅላይ ሚኒስትር ጽህፈት ቤት ያገኘ ነው መረጃ ያመለክታል። በተጨማሪም በአዲስ አበባና በሀኑይ መካከል በኢትዮጵያ አየር መንገድ የቀጥታ በረራ መንገድ የሚያመቻች የሲቪል አቪሽን ስምምነት ተደርጓል። የጠቅላይ ሚኒስትር አብይ አህመድ የቪየትናም ጉብኝት በሀገራቱ መካከል ዲፕሎማሲያዊ ግንኙነት ከተመሰረተ ከ ሀምሳ አመታት በኋላ በመንግስት መሪ ደረጃ የመጀመሪያ ይፋዊ ጉብኝት መሆኑ ተገልጿል።